ኦኬ እንግዲህ ተወልጄ ያደግኩት ተንታጅ ባር ተብላ በምትታወቅ ወረዳ ውስጥ ነው። ወሎ ውስጥ ማለት ነው፣ ወሎ ክፍለ ሀገር፣ ያው በደሴ ዞን ውስጥ ነው የምትገኘው። እዛ አካባቢ ነው ተወልጄ ያደግኩት። ያው ቤተሰቦቼ የተለያየ ትዳር የነበራቸው ነበሩ። ማዘር ሌላ ባልነበራት፣ ከዛ የወለደቻቸው ሁለት ልጆች አሉ። አንዱ ወንድ ሲሆን አንዷ ሴት ናት። ሴቷ አለች፣ ወንዱ በህይወት የለም። ስለዚህ ታላላቆች አሉ ማለት ነው። አሁን አንዱ በህይወት የለም። አንተ ሳትወለድ የተወለዱ ነበሩ ማለት ነው። እኔ ሳልወለድ የተወለዱ ሁለት ነበሩ። አባቴም ደግሞ አንድ ሴት ልጅ ነበረችው ከሌላ ማለት ነው። እና ምንድን ነው የተፈጠረው? እሷ የወለደች ወንዱ ሞተ ማለት ነው። በዛ ምክንያት፣ በሀዘን ምክንያት እስከምትሞትበት እኔ እስከማውቀው እስከምትሞትበት ቀን ድረስ እናቴ ተማሚ ነበረች። በጣም ኃይለኛ የሆነ ሳል ነበረ። ሳሉ ሲመጣ በቃ ሞተች። ብልሃት ነው የምትመለስው እና በዛ ሀዘን ምክንያት ነው። ፋዘር ደግሞ ሴት ልጅ ነበረችው፣ እሷ ሞተችበት። ከዛ በኋላ ነው ወደ ፒተር የመጡት ማለት ወደ መጋባት የመጡት እናትና አባቴ ማለት። አሁን ስምህን ለምሳሌ አንዳንድ ጊዜ ያው መሀመድ ሌላ ሁኖ ይላልና አባቴ ክርስቲያን ነበሩ። አንተ ሙስሊም ሆነ ነው ወይስ ምንድን ነው? ወደ እሱ ልመጣ ነው። እና ተጋቡ። ከተጋቡ በኋላ ነው እንግዲህ አንድ ሲሆኑ ልጅ መውለድ ይፈልጋሉ። ሁለቱም ሞቶባቸዋል። ስለዚህ ሁለቱም ሙስሊሞች ናቸው ሲጋቡ፣ ያው ሀዘን ውስጥ ነው የተጋቡት። ስለዚህ ልጅ የፍላጎት አላቸው፣ ልጅ መውለድ በጣም ሀይ የሆነ ስለዚህ፣ ስለተሳሉ ማለት ነው ልጅ ብንወልድ ወንድ ቢሆን መሐመድ አወል አንድ ላይ ማለት ነው። ቤተሰቦች መጀመሪያም የሙስሊሞች ነበሩ፣ ሙስሊሞች ናቸው። እንዴት ሆነ ስማቸው ብዬ ነው እንግዲህ። ወደዛ አካባቢ ላይ ከበደ ብሎ መሐመድ አለ፣ ዳንኤል ብሎ መሐመድ አለ መሐመድ ብሎ ምንም ደግሞ ክርስቲያን ስሞች ወደ እስልምና ሲመጡ ስማቸውን አይቀይሩ ማለት አይደለም። አይደለም ከመጀመሪያም ስም ሲወጣ ወሎ አካባቢ እንደዛ እንደሌላው። ስለዚህ እንደ ሌላው አካባቢ የዚያው የተለመደው መሐመድ ሰይድ ምናምን የሚባል ነገር ብቻ አይደለም ማለት ብቻ አይደለም። እንደው ሙስሊሙና እዛ ኦርቶዶክስ ነው ሙስሊም ነው የሚታወቀው። ስለዚህ እዛ አካባቢ ላይ ጎረቤታቸው ዳንኤል ከተባለ እነሱን ልጅ ዳንኤል ሊሉት ይችላል፣ ችግር የለም። ስለዚህ ስሙ ክርስቲያን መሆኑና ሙስሊም መሆኑን አያሳይም። ዝም ብሎ ነው የሚወጣው ማለት ነው። እና አንዳንድ ሙስሊሞች ያው ከቁርአን ያወጣሉ የሚያውቁ አንዳንዶቹ ደግሞ ከመጽሐፍ ቅዱስ ያወጣሉ። ግን አብዛኛው ማህበረሰብ ሁለቱንም ሃይማኖት በደንብ የሚረዳ ስላልሆነ ስሞች የሚወጡት በዘፈቀደ ብሎ ነው የሚወጡት። አሁን ብዙ አሉ። አሁን መሰረት ብሎ ሙስሊም አለ፣ ሀሰን ብሎ ክርስቲያን አለ። እዛ አካባቢ ላይ የተለመደ ሊጋ ስም ራሳቸው ሊጋቡም ይችላሉ ስለዚህ ዳርም ችግር የለም። ለምሳሌ አመመኝ ብላ አመመኝ ብላ እስኪ ሃይማኖቱን ቀይረሽ ሞክሪው ተብሎ ሃይማኖት ቀይረው ይሞክራል። ከዛ ሙስሊሙ ክርስቲያኑ ክርስቲያን ሙስሊሙን ያገባል። አብረው ነው ብዙ ነገሮችን የሚያሳልፉት። ለምሳሌ ግንቦት፣ ልደት አብረን ሙስሊም ሆነን አብረን እናሳልፋለን። መስቀል ሲባል አብረን ነው፣ ቦሄ ምናምን አብረው ነው፣ ሁሉ ነገር አብረው ነው። በኋላ ነው እየከረረ እየከረረ የመጣው እንጂ እ ስለዚህ በዚህ ሁኔታ ውስጥ ሆኖ በስዕለት ነው የተወለድኩት። መሐመድ አውል አንድ ላይ ማለት ነው ብለን እንጠራዋለን። ቁርአን ይቀራል እንጂ ትምህርት ቤት አይገባም የሚለውን ተስማምተው ስወለድ ወንድት፣ ስለዚህ መሐመድ አውል አሉኝ። አያቴ ካለንበት ገጠር፣ ከተማ የቀበሌ ከተማ ነች፣ ከእሷ ራቅ የሚል ገጠር ውስጥ ነው አያቴ የምትኖረው፣ የአባቴ እናት ማለት ነው። ማን ያህል ውሻል ትባላለች፣ ማን ያህሉሻል ትባላለች እና ወደ እሷ ሄጄ ቁርአን እንዲቀራ ሄድኩ ማለት ነው። ለዲኒያ አላስታውስም፣ አምስት አምስት ስድስት ዓመት ሊሆን ይችላል። እዛ ሄድኩኝ። ከዛ እዛ አያቴ ጋር ሆኜ ሻሊ ጫና ይባላሉ። ሀምሳ ደረሳ፣ ደረሳ ተማሪዎች አሏቸው። መድረሳ ማለት መድረሳ ትምህርት ቤት መድረሳ ትምህርት ቤት ነው። መድረሳ አለ ደርስ ከተባለ ትምህርት ማለት ነው ስለ ደረሳ ቢሉት ከዛ ተነስተው እና ተማሪዎች አሉ። ሐምሳ ተማሪዎች አሉ። ቁርአን ያቀራል እዛ ሰውዬ ጋር እየሄድኩ እዛ እሸት ጋ እየሄድኩ ነው የምማረው። ከዛም ተፈጠረ እየተማርኩ አይ ቲንክ ስምንት ዘጠኝ ዓመቱ ነው ያለ እዛ ቤት ከመጣው ማለት ወደዛ ወደ ቤተሰቦች ቤት እዛ ስመጣ መስከረም አካባቢ ነበር የመጣውትና እና ትምህርት ቤት ስገባ አንደኛ ወጣው። አሃ መደበኛ ትምህርት ቤት ለመጀመሪያ ጊዜ ማለት ገባት። እድሜ ሂደት ያለ ነው። በአብዛኛውም ሂደት ብሎ ነው የሚጀምሩት። ገባው፣ አንደኛው ወጣው። ከዛ አልተሻለኝም። በደንብ ሲሻለው ለቁርአኑ ትምህርት መማሩ ይጠቅመዋል። በሚቀጥለው አመት ወደዛ ይሄዳልና ብለው እስከ ሰኔ ተማርኩ ያው ጥሩ ውጤት ነበረ ሽልማት ምናምን ነበረው። ያቋረጣል ሲባል መከዛ ትምህርት አይገባም ሲባል ከመምህራን ተማሪዎች ምናምን መቶ መማር አለበት ተባለ። እናት የወሰነች ማለት ከሞተ ይሙት እንጂ ትምህርት መማር አለበት አለች። ፋዘር ይሞትብኛል የስለት ልጅ ነው ይሎ ቁርአን ይቅራይ ከሞተ ይሙት እንጂ ትምህርት መማር አለበት አለች ማዘሬ እናት አሸነፉ ማለት ከዛ ትምህርት ቤት ገባሁ ማለት እና ትምህርት ቤት ገብቼ እማራለሁ ጥሩ ነው መሰለኝ። እስልምናውንም በደምብ የማያዝ ነገር አለ፣ የልጅነት ቢሆንም ግን የሆነ በኋላ ላይ ግን እየታመምኩ መጣሁ ማለት ነው። ይጥለኛል፣ ልቤን ያመኛል። በጣም አስቸጋሪ ነገር ውስጥ ገባሁ። አንድ ጊዜ እንደው ምን አጋጠመኝ፣ ብዙ ጊዜ ብዬዋለሁ። ውሃ ልንቀዳ ከብራ ዘጋ ትንሽ ዳገት ምናምን ያለበት ቦታ ነው። ታች ሄደን ውሃ ልንቀዳ ሄር፣ ውሃ የምንቀዳበት እና ከብቶች የሚጠጡበት ራቅ ይላል እንደዚህ በእይታ የሚታይ ነውና እና እና እዛው አቀርተን ልንመለስ ስንል ያመኛል። የሆነ ብርድ ነገር ካገኘኝ ይሆን ብቻ እግሬን የመያዝና አለመራመድ ነገር ይኖራል አንዳንድ ጊዜ አጋጥመኝ ነበረ። ያኔ ምሽት ስለነበረ መራመድ አልቻልኩም። ስለዚህ ዳገት ስላለው መሽቷን እዛ ቁጭ ብለን እየጠበቅን እያለ አህያ የሚነዳ ሰው ዱላ ይዞ የሚነዳ ሰው አየሁን። ወደ ውሃ ማጠጫው ማለት ነው። ስለዚህ ብራዘርን ሂድና ያንን ሰው ሀያው ላይ አስቀምጦ ይውሰደኝ፣ የሰፈር ሰው ይሆናል ምናምን ብዬ ጠየቅኩት ማለት ነው። ልክ ሂዶ ሲያየው የለም እኔ ግን ይታየኝ፣ አንተ ብቻ ነው የምታየ እኔን የሚያየሚነዳሰው ከዛ የለም እኮ ይልኛል፣ አታየም እንደ ምናምን እለዋለሁ እሱ ግን አላየው አልቻለም። ከዛ የተነሳ አስራ ሁለት ሰዓት ጀምሮ ማታ ማታ አይኔ ማየት አቆመ ማለት ነው። ኩራዟና እና ወይም መብራቱ ብቻ እንጂ ላይቱ አካባቢው ምናምን አይታየኛለሁ። ያ ሰውዬ ቀየ በኋላ አይንጣፋ አ ስለዚህ ማታ 12 ሰዓት ጀምሮ ማየት ማታም እኮ አምፖሏ ትታየኛለች፣ ኩራዟ ይታየኛል፣ ግን ብርሃኑ አይታየኝም። ውጭ ላይ ጀን ይዞ ብራዘር ነው እና ነገር አለ ያ ነገር ተፈጠረ። በዚህ ምክንያት ሊሆን ይችላል የሚል ሐሳብ እና ብቻ ትምህርቱን ቀጠልኩ። ይህ ነው የኔ እዛ የነበረኝ እና እዛ አካባቢ ላይ እንግዲህ ቁርአን የቀሩ ልጆች አሉ። እኔ ደግሞ ገጠር ልጅ ነው ቁራን የቀራሁት ስለዚህ እዛ ካሉት የተሻልኩ ነበርኩ። ኦልሬዲ ትምህርት ትቼ ስለሆነ ዝማር የነበረው የተሻልኩ ነበርኩኝ። እና መስጊዱ ደግሞ እዛ አካባቢያችን ነው። ቁራን እቀራለሁ፣ ትምህርት ላይ ጎበዝ ነኝ፣ እማራለሁ እንዲህ እያለ ቀጠል አሁን ያየው ሰው ምን እንደሆነ ሚስጥሮም አልገባህም። አዎ፣ በእስልምና ምን ይባላል መሰለህ? ጅኒ ይባላል። በእስልምና ጅኒ የሚባል አለ። ጅኒ ማለት አጋንንት በአማርኛ በአማርኛ አጋንንት ማለት ነው። ግን ከክርስትና ይለያል። እነሱ ሙስሊም ጋኒንና እና ክርስቲያን ጋኒን ወይም ደግሞ አይሁድ ጋኒን የሚሉት ነገር አለ። ስለዚህ ክርስቲያንና አይሁዱ ከሀዲ ነው ማለት ነው። ሙስሊሙ ግን አብሯቸው መስጊድ ይገባል፣ አብሯቸው ይሆናል ሚጋባል መጋባትም አለ ከጅኒ ጋር መጋባት የሚባል ነገር የተፈቀደ ነው። እንደዚያ አለ። በገነትም አለ። ስለዚህ አብሮ የሚሰግድ ጅኒ አላቸው አለ። በደምብ በስልምና ጅኒ የሚባል ፍጥረት አለ። ስለዚህ እኛ አጋንንትን እንደምንጠለዋለን ለማለት እነሱ አጋንንትን ይከፋፈሉታል። ስለዚህ አሁን ይሄ አይነት ፍጥረት ያዩታል፣ ይናግሩታል። ጅኒ ማለት ስውር ያገቡታል ስትለኝ በመንፈስና መጋባት አከ እና ለምሳሌ አንድ ሴት ልጅ በጀርባዋ ከተኛች ወሲብ ሊያረጋት ይችላል ይባላል። ግና ከክፉ ጅኒ እና መልካም ጅኒ የሚሉት አለ። መስጊድ ገብቶ ሶላ ሲሰግዱ አብረ ወራቸው ይሰግዳሉ። ወንድም ሴትም ጅኒዎች አሉ። ከዚህ ጋር የተያዘ ሰፊ ትምህርት ነው ይሄ። በደንብ ይታወቃል ማለት ነው። ይታወቃል ለመጀመሪያ ጊዜ መስማት ው እና ከዛ በኋላ በጣም ጀመርኩ። ብቻ ትምህርቱም ግን በደንብ እያስገ መጣ እንግዲህ የመጨረሻ ድሃ የሚባሉ ቤተሰብ ነው ያለው። አሁን የተማርክ እያለህም አይነ ገና አልተሻለም። እሺ፣ በኋላ ላይ ነው አይኔ መጣበታል። ያው ስትማርም ቀን እንዴት እያነበብክ ተማርክ ው ቀን ቀን አነባለሁ። እዛም በእርግጥም ያን ያክል የምሽት አይኖርም። ግን ደግሞ በደንብ ላይትን በጣም ካለ የማስጠግቶ የማንበብ ምናምን ነገር ይኖራል። ግን ሞር ከናለ ማታል አለብን ቀጥታ ነው የማነበው። የሆነ ሂደት ተመጣም ማለት በመሃልም ተሽሉ ደግሞ በመዘን የሚመለስ ምናምን ነገር ይኖረዋል። በዛ ነው ውስጥ ነው ያሳለፍኩት። እንግዲህ ከዛ በኋላ ያው ለመማር በጣም ተቸገርኩ። በኢኮኖሚ በጣም ለካማ የሆነ ቤተሰብ ነው ያለኝ። በኢኮኖሚ ዝቅተኛ ቤተሰብ ነው ምንባለው ምንባለው ከአካባቢው አዎ እና መማር አልቻልኩም። አስራ አንደኛ ክፍል ስማር በሰልፍ ላይ አዋተውልኝ ገንዘብ አዋተው ምናምን እንዴት ተማርኩት። አስራ አንድ አስራ ሁለት ግን እዚህ መጣሁ። የት አዲስ አበባ? አዲስ አበባ መጣሁ። አዲስ አበባ ሲስተር የነበረች አሀ በምክንያት መጣሁ ማለት እና እና ብላህን ወይስ አዎ። ተደዋውል ከዛ ክረምት ላያቸው መጣሁ መጣው ማለት እንደ ማየት ነው እና ክረምት መጣው። እንደውም ይሄ ቤተልሔም ፕላዛ ሲሰራ ስድስት ቀን የጉልበት ስራ ሰርቻለሁ ያመጣው ጊዜ እና ከዛ ሲስተር ጋር በቃ ዝም ተማራለች። እዚህ መጣሁ። አወሊያ የሚባል ትምህርት ቤት እሱ ትምህርት ቤት ነው ክፍል ተማርኩት። አንተን አረበኛም ትንሽ ይሰጣል። ያው ብዙ አናስተውሎን በሰዓቱ እንጂ በደንብ የሚማሩ እኔ ግን ያው የቀለም ትምህርት ስለሆነ የተማርኩት አስራ ሁለተኛ ክፍል መጥቼ ስለሆነ አረበኛ ሲሞከር የተወሰነ የመሞከር እንጂ ሞር በደምብ አልተማርኩም። እዛ ትምህርት ቤት ነበርኩ እና ሲስተር ለምናልኝ ማዘር እዚህ መታነ ማዘር ሲስተር ለምነውልኝ ምናምን የገባሁት እዛ የመንግስት ትምህርት ቤት ስለሞላ እና እዛ ወሊያ ትምህርት ቤት ተማርኩ። ከዛ በኋላ ነው ካምፓስ የገባሁት። ካምፓስ ገባ ነው ጌታን ያገኘሁት እንግዲህ እንዴት ነው? እስኪ የገባህበት ጊዜ እና እንዴት ጌታን እንዳገኘህ እንግዲህ ሶስተኛ ዓመት መጨረሻ አካባቢ ላይ ነው ጌታን ያገኘሁት። ሶስተኛ ዓመት ዩኒቨርሲቲ ተማሪ ነኝ ማለት ነው። እና ምንድን ነው ከዛ በፊት ማዘር ሞታ ነበረ። እዚህ መታ ነው የሞተችው፣ ያው ሆስፒታል ውስጥ ሆስፒታል ውስጥ እኔ ታሜ ነው ያው ይጥለኛል፣ ምናምን እንደዚህ ያለ ነገር አለ። ተማርከም ይጥላል። አይ ይጥለኛልም ከካምፓስም ግቢ ውስጥ እታወቃለሁ፣ ሶርክ አላለ ያመኛል፣ ይታመማል። እና ጤናዬ ጥሩ አይደለም። እና እሱን በኋላ ነው በኋላ ነው ወደ ጌታ ስመጣ ነው በደምብ ነገሩ መንፈስ እንደሆነ ያው ከጅኒ ጋር ጅኒ አይቼ ምናምን ምልህ እኮ ለእዛ ያይታ ነው እንግዲህ ወደ ህመሙ ብዙ ነገር ብዙ ህይወትን አበላሽው። ከዛ እንግዲህ ካምፓስ ስማር ያው ማዘር ሞታ ነበረ የመጣችው ታስታምም ነበረ። እሷ ሞተች ጌታን ሳታገኝ ሞተችው። ከሞተች በኋላ ግን እኔ የትንሽ ፍራስትሬት ማድረግ ጀመርኩ። ከዛ ህመሙም እየጨመረ መጣ። የሚወርቅበት ነገር የሚያመኝ ነገር እየጨመረ መጣ። መጀመሪያ ሴሚስተር ላይ ጥሩ ነበርኩ። ከዛ በኋላ ትምህርት እየቀነሰ መጣ። እነዚህ አይነት ነገሮች እየተፈጠሩ መጡ። መጨረሻ ላይ የምንተፈጠረ መስል አንድ ቀን ከእንትን ስመጣ ከጎጃም በረንዳ ነው ሰፈሩ፣ አፍንጮ በርስ ደርስ አንድ ጥያቄ ወደ ውስጥ ይመጣ፣ ጠንከር ያለ ጥያቄ ውስጥ የመጣው ምንድን ነው? አሁን ብሞት ወዴት ነው የሚሄደው? የሚል ሀሳብ እና ሰውነቴ ሁሉ ፍርሃት ፍርሃት አለኝ እግሪጉ እራሱ መቆም መቃት። ይህን ጥያቄ እዛ በሙስሊሙ ማህበረሰብ አጠይቁም ወይም ደግሞ የሚሰጣችሁ ትምህርት አልነበረም። ትምህርት እኮ አለ፣ ግን ጥያቄው አሁን ብሞት እኔ የት ነው የሚሄደው? ለዚህ የሚሰጣችሁ ጥያቄ ለዚህ ጥያቄ መልሱ ነበር አላህ ነው የሚያውቀው ነው። እሱን እኮ ነው ለአበራራ እና የት ነው የሚሄደው? በሞት አሁን በሞት የት ነው የሚሄደው? ስለዚህ ምን ማድረግ ነበረ ድዋ ማድረግ ነበረብኝና፣ አላህ አላ የት ነው የሚሄደው፣ የሄደው በሞት ፍጻሜ የት ነው የሚል ሀሳብ ነበር። ከዛ ደጋግሚ ደጋግሚ የሚጸለይ ደጋ ማለት ዱዓ ረኩ፣ ለመንኩ ግን አልመለሰልኝም። ስለዚህ ውስጥ አንድ ጥርጣሬ ተፈጠረ። የማይናገረው ስለማይሰማ ነው ይህም ብዬ አሰብኩኝ። ስለዚህ በእስልምና ደግሞ ጥርጣሬ እንደ መካር ነው ይቆጠ እንደ መካር ነው መጠራጠር የለብ ለዛ ነው ሽፍፍን ሽፍፍን የሚያደረጉት ሀሳቡ። ስለዚህ ያ ጥርጣሬ ደግሞ አስፈራኝ። እንዴት ልጠራጠር ቻልኩ ምናምን ማለት ነው። ከዛ በኋላ ግን ጥርጣሬ ተፈጠረ ማለት ነው። ከዛ በፊት ከዚህ በፊት አንድ አቡሃይደር የሚባል ሰው አለ። እሱ እስልምና ላይ ንጽጽር ክርስትናና እስልምና የሚል ንጽጽር ያስተምር ነበር እና ስድስት ኪሎ እየተማርኩ ፈረንሳይ መስጊድ ውስጥ ስለ ክርስትና ያስተምር ነበረ። አንድ ቀን ነው ያጋጠመኝ። ፈረንሳይ አካባቢ ያለ መስጊድ አለ። እዛ መስጊድ ውስጥ ለሶላት ይጄ እዛ ሌሎቹ ወጥተው ሲሄዱ የተወሰነ ከእሱ መማር የሚፈልጉ ይቀመጡና ከተሰገደ በኋላ አለ እና ምን የሚል ሰር አስራ አራት ቦታ ኢየሱስ ፍጡር የሆነባቸው ብሎ ማስተማር ጀመረ። እና ከልጅነት ከመጽሐፍ ቅዱስ ነው ወይስ ከቁራን? ከመጽሐፍ ቅዱስ እየጠቀሰ ማለት ነው። ያኔ ላይ መጽሐፍ ቅዱስ የለም። ስለ መጽሐ እና ጥርጣሬ ፈጠረብኝ። አስራ አራት ቦታዎች ላይ መጽሐፍ ቅዱስ ላይ ኢየሱስ ፍጡር መሆኑን ከተናገረ ይህንን ደግሞ ክርስቲያኖች የሚያውቁ ከሆነ እንዴት ላይቀበሉት ይችላሉ? ወይ መሀይሞች ናቸው? እንግዲህ የተማረ ብዙ ህዝብ አለ እንዴት ይና ያስተውል ወይ ደግሞ ይሄ ሰው ይዋሽ ወይ ደግሞ ይሄ ሰውዬ ከሌሎች የተሻለ አውቆ ነው ማለት። እሱ ሙስሊም ነው። መጽሐፍ ቅዱስ ላይ እነዚህን ነቅሶ አውጥቶ፣ ኢየሱስ አምላክ አይደለም ፍጡር መሆኑ መጽሐፍ ቅዱስ ይናገራል ካለ፣ ይህ ሁሉ ዓለም ላይ ያለ ክርስትናን የሚከተል መሆን መጽሐፍ ቅዱስ ላይ አያነብም ማለት ነው የሚል ጥያቄ። ስለዚህ ጥርጣሬ የፈጠረበት። ስለዚህ ማጣራት ነው የለብኝ ብዬ የተወሰኑ ነገሮችን ለማየት ሞከር በተለይ ደግሞ እስልምናው ላይ ትኩረት አድርጌ እስልምናውን መመልከት ጀመርኩ፣ እና እስልምናውን እያየሁ ስመጣ ይሄኛውን ደግሞ ጥያቄ የፈጠረብኝ ነገር አለ። እነዚህ ተደምረው ነገሩን እንዲያጠና አደረገ። ስለዚህ እያጠናሁ በመጣ ቁጥር መጽሐፍ ቅዱስ ማንበብ ጀመር ማለት ነው፣ አይ መጽሐፍ ቅዱስ ሳይሆን ቁራኑን ሀዲሱን ማንበብ ጀመርኩ ማለት እነዚህ አስራ አራት ቦታዎች ብሎ ሲጠቅስ ታዲያ ያንን ሪፈረንስ ከየት አክሰሱ የለም አቶ ነው መጽሐፍ ቅዱስ ማታገኝም ከዛ እሱ መጽሐፍ ቅዱስ ያነበብኩበትን ጊዜ ነግርሃለሁ። ይሄኛውን ልንገርህና እያጠናሁ ስመጣ ሀዲሶችን ቁራን እያጠናሁ ስመጣ ያልጠበቅኳቸው ኤክስፔክት ያላደረኳቸው ነገሮች እየተገለጡ መጡ ማለት ነው። መሐመድን በጣም ነው የሚወደው በጣም የነበረው ማለት ነው እና የዓለማት እዝነት ነው የሚባለው። በጣም ጥሩ ሰው እንደሆነ ነው የማስበው። ሀዲሶችን እያነበብኩ ስመጣ ዘግናኝ ዘግናኝ የሆኑ ነገሮችን ያደረጋቸው ነገሮችን የስድስት ዓመት ልጅ ማግባትን አየ። ይህ በጣም ለአእምሮ የማይመች ነው። ሁለተኛ ሰዎችን ያስገድላል። እሱ ከሴቶች ጋር ከብዙ ሴቶች ጋር የሚተኛ እንደውም አንዱ ሚስቱ አልጋ ላይ ሌላ ሴት ይዞ ተኝቶ እጅ ከፍንጅ ይዘዋለች። ይህን ሁሉ አነበብኩ። እያየው ሲመጣ ሰውየው እየከበደኝ በጣም ጥያቄ እየፈጠረብኝ ይሄው እምትለኝ ታሪክ እዛው እነሱ መጽሐፍ ላይ ተጽፏል ነው አዲሳቸው ላይ ቁርአን ላይ። በእስልምና ውስጥ ጥያቄዎችን በተደጋጋሚ እየጠየቅ ከመጣህ ማለት ጥርጣሬ እየፈጠርክ ነው ማለት ነው። እና ጥርጣሬ ደግሞ ትንሽ አደገኛ ነው የሚሆነው። እና ማንበብ ጀመርኩ ማለት ነው እኔ ምን አይነት ስንት ነገር ነው ሞር ማንበብ ላይ ፎከስ አደርጋለሁ እያነበብኩ እያነበብኩ እያነበብኩ መጣ። እነዚህ ነገሮች እየተፈጠሩ መጡ። ሁለተኛ ይህ አይሰማም የሚለው ገሃነብ ነው ገነት የምገባው የሚለው ነገር ጥርጣር እየፈጠረብኝ መጣ። ምክንያቱም በፀሐፍ ቁርአናቸውን እያነበብኩ በመጣ ቁጥር ደግሞ ሰዎች ለገሃነብ እንደተፈጠሩ ለምሳሌ ሱራ 7 179 ላይ ምን ይላል? ከሰዎችም ከጋኔኖችም ብዙዎችን በእርግጥ ለገሃነም ፈጠርን። ኦኬ። ስለዚህ ሰዎች ለገሃነም ተፈጥረዋል ማለት ነው። ከገሃነም ከተፈጠሩት መካከል እኔ ልሆን ይችላለሁ የሚል ሀሳብ አነሰ። ሳየው ትንሽ ያስፈራል። እነዚህ ነገሮች እየተፈጠሩ በመጡ ቁጥር እኔ ምን ውስጥ እየገባሁ መጣሁ? ጥርጣሬ ውስጥ እየገባሁ መጣሁ። ስለዚህ ነገሮች ወደ ጥርጣሬ ነገሮች ወደ ማጣራት መጣ ማለት ነው። ስለዚህ አንድ ቀን ግን እንግዲህ ያልለመንኩት ያልጠየቁት ወዴት ትሄድ ያለ ያላልኩት ሌላ ነገር ሌላ አካል ጥያቄው መለሰልኝ ማለት ማን ይሆን እና አንድ ጊዜ ታክሲ ውስጥ ከኋላ ሆኜ በተቀመጥኩበት አንድ ድምጽ ሰማሁ። ከዚህ ሁሉኛው በኩል ሁለት ሰዎች አሉ ከዚህ አንድ ሁለት ሰዎች አሉ፣ ከዚህ ውስጥ ከዚህ አንድ ሰው አለ። እኔ መሀል ላይ ነኝ ያለሁት። ከዛ ድምፁ ምንም ይልመሰለ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ መንገድ ነኝ እውነትና ሕይወትን ምን በእኔ ካልሆነ በቀር ወደ አብ ይመጣ የለም የሚለው ድምፁ በዚህ ሰማ እና ውስጥ ርስርስ ሳለ ልክ በረዶ እንደጠ ይሄ ቀዝቃዛ ውሃ እንደጠጣ ሰው ለቀሰውነቴን ውርር አረገኝ እና በጣም ደስ አለኝ። ግን እዛ የተቀመጡ ሰዎች ናቸው ወይስ ከውጭ ጋር ድምፅ ነው የሰማሁት? ዞር ዞር ብሎ ከዛ ቆይ እና ድምፁ ሲመጣ ውስጤ ረሰረሰ። አእምሮዬ ግን ቆይ ማበዴ ነው ብዬ ዞር ብዬ ሳያቸው አያወሩም። ስለዚህ ሁለተኛ አሁን ምን ሁኜ ነው የሚል አእምሮዬ፣ ውስጤ ግን ደስታ ተሰምቶታል። ከዛ ለሁለተኛ ጊዜ በዚህኛው በኩል ሰማሁት እና ደስታው ጨመረ፣ ውስጤ ርስርስ አለ። አሁንም ስዞር እሱ አይደለም የሚያወራው። ለሦስተኛ ጊዜ ግልጽ በሆነ መልኩ ከፊት ለፊቴ ድምፁ ሲመጣ ይታወቀኝ ነበር። መልክ አታይም፣ ቃሉ ሲመጣ ይታየኝ ነበር። እንግዲህ ላብራራ፣ ቃሉ ሲመጣ ይታየኝ ነበር እውነትም፣ መንገድም ህይወትም ግን የሚገርምህ ነገር ለሁለት ተከፈልኩ። ውስጤ በጣም በደስታ ተሞላ፣ አእምሮዬ ግን በቃ ማበድ። ምክንያቱም ከዛ በፊት በሽታው እየጨመረ መጥቷል። ጭንቀት አለብኝ እና በጣም ብዙ ነገሮችን አጋጥሞኛል። እንደውም አንድ ጊዜ ላይብራሪ ውስጥ እያነበብኩ ምሽት ላይ ላይብራሪ ውስጥ እያነበብኩ ከዛ በድንገት ሲስተር የቤት ሳንኳኳ እራሴን አገኘሁት የት ማለት ነው ጎጃም በረንዳ ከዩኒቨርሲቲ ወጣ እስከዛ እስከዚህ የሚያቀ ምታቀው ነገር ምንም የማቀው ነገር የለም ሳንቋቋ ስትጮህብኝ ነው እንዴት ነው ምሽት ትመጣል እና ስትል እንግዲህ እና ጥሩ ነገር ውስጥ ያ ነገሩ እየከረረ መጣ እና ለካ ነገሩ በጣም ጭልምልም ያለው ጥሩ ብርሃን ይመጣ ስለነበር እና የጨለማው ብርታት ብርሃኑን ሊሸፍነው አይችልም ዮሐንስ ወንጌል ምዕራፍ አንድ ላይ እንደሚል ቃል አለ ህይወት በእርሱ ዘንድ ነበረች፣ ህይወትም የሰው ብርሃን ነበረች፣ ብርሃን በጨለማ ያበራል ሚልና ጨለማው አላሸነፈው። ስለዚህ ጨለማው ድቅድቅ ቢሆንም ብርሃኑ ሲመጣ እና በጣም ደስተኛ ሆንኩ። በዛ እና መንገድ ላይ እየሄድኩኝ ያንን ድምፅ ከሰማሁ በኋላ መንገድ ላይ እየሄድኩኝ እውነትም መንገድ የሚለውን ማንጎራጎር ጀመርኩ ማለት ነው። ከዛም ማስጠናው ሰውን ልጅ ነበረ። ማስጠናበት ቤት ሄጄ እያስጠናሁት እያለ በመሀል እኔ መንገድ ነኝ እውነትና ህይወት ምን ነኝ የሚለውን ማንጎራጎር ጀምር። ምን ሆነህ ነው ምናምን ሲለኝ፣ አይ በቃ ተወሬ፣ ቤት ቤት ገብቼ እንደዚህም ብዬ ነው የገባሁት። ቤት ገባሁ፣ ተኛው። ሌሊት ላይ ወደ ሰባት ጊዜ ነው የተነሳሁት የነቃሁት፣ እና ስነቃ አፌ ላይ የነበረው ቃል ይሄ ነው። የማንጎራጎር አይነት ነገር ማለት ነው። እና ትንሽ ግራ ገባኝ። አእምሮዬ የሚነግረኝ በቃ ማበድ ነው ውስጤ ደግሞ በጣም ደስተኛ እረፍት፣ አግኝተዋል በእነዚህ ሁለት ነገሮች ውስጥ ሁ በህይወቴ ወክ የሚባለው ነገር አላስቦ ወጣዎች ምናምናምን ይባላል እና ያኔ ግን ቅዳሜ ማታ ነው ይሄ ሆኖ ለሌቱን እሁድ ወክ እያረግ ወደሆነ አቀጣጫ ሄድኩኝ። አሁን ብዥ ልብኛ ለራሱ አካባቢ ቸርቹ የት ይሁን ምናምን አጠርቼ አላጠራሁም እስካሁን ድረስ ግን እንደዚህ እየሄድኩ እያለ በግራ በኩል ነው አስታውሰዋለሁ። በግራ በኩል ነበር የምትማረው ስድስት ኪሎ አምስት ኪሎ፣ እኔ ስድስት ኪሎ ነው ቤቴ ግን ጎጃም በረንዳ ነው። ከጎጃም በረንዳ እሷ ጋር አድሬ አድ ወደ ላይ ሄድኩኝ። የት አካባቢ እንደሆነ እስካሁን አላጣራ ነገር ሄድኩኝ። በግራ በኩል ነው ቸርቹ ቴራዙ አለገር አለው፣ ይ ትርፍ ሰው ቀመጥበት ማለት ነው። እና ልክ ስገባ በፊት ለፊት መድረክ ላይ ሰው አለ። በዚህ ያሉ እንትም ይላሉ ይሄ ይጮሃሉ ምናምን። አሁንም የማቀው ልሳን ይናገራሉ። በአሁኑ መድረክ ላይ ያለ ሰው አለ፣ መሀል ላይ ቆም ያለ እና ፊት ለፊት አየዋለሁ ሰባኪውን። ምንም አይነት ድምፅ አልሰማሁም። ምን ብሎ እንደሰበከ ራሱ አላስታውሰም። ለደቂቃዎች ቆም ያለሁ። በእነዚህ ግን የመሳቅ አይነት አለ። ይሄ የሹፈት ምን እያሉ ነው እነዚህ ናቸው የሚል ሀሳብ ነው። እና የሹፈት አይነት እየሰማሁ ልክ አንድም ድምፅ አልሰማሁም። ማለት አንድም የሚይዘው ነገር ሲነገር ከመድረክ አልሰማም። ልክ ከበሩ ልወጥ ስል ግን ከመድረክ ላይ አንድ ድምፅ ሰማሁ፣ በእውነት ውስጥ ያለች እውነት የሚል። ከዛ ከወጣሁ በኋላ አለቀኝ። በእውነት ውስጥ እውነት አለ ምንድነው በእውነት ውስጥ እውነት አለ የሚለው የሚለል። በነገራችን ላይ የመጀመሪያ መጽሐፌ የተዋሸበት እውነት ይላል። ሁለተኛው መጽሐፌ ስለ እውነት እውነቱን ይላል። ስለ እውነት እውነቱን በት ስችም ስፋል ስለ እነሱም ትነግረናለህ። እንግዲህ የረፍት ሰዓታችን ስለደረሰ ረፍት አድርገን እንነሳለን። ተመልካቻችን እየተከታተላችሁት የምትገኙት የሲኤምኤን ቴሌቪዥን ህያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ነባችን መሀመድ አበባው የህይወት ታሪክ ምስክርነቱ አላለቀም ማለት ነው።